የራሳችንን ጉድ መች ሰማን? ጉዳችንን መች ሰማን? አሁን ስማኝ፣ አንድ ሁለት ብለን እንጀምር። ልጅቷ ነገሩ ወደ ብር ብቻ ሳይሆን ቤቱ ሂጄ፣ በክብር አንድ ሳምንት ቁጭ ብያለው፣ በግድ ደፍሮኛል ብላ ከሳሃለች። እኛ ጋር መልስ ግን ስጠን። መልሱ ምን ይሆን ሰውየው? መልሱ ምን ይሆናል? ደ የሚባል የወንዶች የወሊድ መቆጣጠሪያ ገበያ ላይ ሊሆን ነው። በጣም ደስ የሚል ዜና ነው። ምንኑ ደስ ያለሽ ባክስ? ምኑ አስደሰተሽ? ወደ ሀገር ነው። እዚህ አገር ደፋር መሆን ብቻ ነው፣ እውቀት አያስፈልግህም። ውበትም ይረግፋል፣ እድሜም ያልፋል፣ ገንዘብም ያልቃል፣ ግን ስራችን ይቀራል። ለድህነት ምክንያቶቹ ምን እንደሆኑ ታውቃለህ? አንድ ቤት ውስጥ የሸረሪት ድር መኖር ድህነትን ያስከትላል። ያው ነገር ቆይ፣ ማን ነው ሁሱ አግብተዋል ብሎ የነገራቸው? እሱ አላገባውም እያለ ነው። እንደ ኬት ነው ያመጣችሁት ዜናው። ለምን እኔ ላይ ታፈጣለህ? ሀሳቡን ያመነጫው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሀሳብ የሚያሳዝንና የሚደብር ዜና አትንገሩን፣ አንፈልግም፣ አትንገሩ ወስጉድ ዩቲዩብ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ላ ሰላም ክረምቱ እንዴት ነው? ግን እየበረዳችሁ አይደለም። በተለይ ሲንግሎች በደንብ ንንቃና። እሱን ቀልድ ትደግሚ? አይ ብዙ ሰዎች እያገቡ ነው ብዬ ነው እኮ። በዛም ደግሞ ጉድ እየሰማን ነው። የሀገራችን ጉድ ሰምታችኋል? አልሰማችሁማ። እስቲ ይህንም ቪዲዮ አሁን ስማኝ። አንድ ሁለት ብለን እንጀምር። ልጅቷ ነገሩ ወደ ብር ብቻ ሳይሆን እሺ ተደፍራለች የተባለችዋ ልጅ ከላይ የምትታየዋና ግድ ደፍሮኛል ብላ ከሰሳለች። እኛ ጋር መልስ ግን ሰጠን። ሶቲ የምትባሏ ከላይ ምታ ሁለት ወር ሶስት ወር እንደዚህ ነው። ከዛ ነው ሲጀመር ወተኞቿን ጠርታ ቤት ውስጥ የሆነ ነገር ሰርታ እንትን አንድ ላይ ተሰብስበን አሳልፈ ሲጀመር የጀመረው በምን እንደሆነ ታውቃለህ? ስለ ፍቅር ጥያቄ ተያየቀን አወረን። ከዛም በኋላ ኢትዮጵያ ላይ በዓል አለኝ ልጃለኝ ምናምን አለች ቢላ ጉዱም ብቻ ስሙልኝ። ኦኬ ተፋተሻል፣ ከባለች ጋር ተፋተሻል ወይ ብዬ ጠየኳት። አዎ አለች። ከዛም በኋላ አንድ እሷም አወረች እኔም አወራት አንድ ላይ ሆነን ሆነን ከዛ የሚቀጥለውን ነገር ሁሉንም እያደረገን ሶስት ወር አካባቢ ለሁለት ወር አካባቢ ከቀየም በኋላ አንድ ቀን ሾርጣ መጣና አንድ ቀን ሾርጣ መጣና፣ አባረረን። ሲያባረረን ወንድ እነሱን ሌላ ሰፈር ቤት አስገብተን እኛ ወንዶች ሌላ ቦታ ሄደን ስንመለስ ደግሞ ያ የኔ ጓደኛዬ ማለት ነው አብረን እንተኛ አብረን እንበላ ነው። እሱ ሄዶ እሱ ሄዶ ከዛም በኋላ ከሷ ጋር ተኝቶ እኔ ደረስኩ። ልጆች ሴቶችም ከሷ ጋር አሉ። እነሱ ባር ወጡ። ጓደኛው አብሮ የሚበላው የሚጠጣው ጓደኛው ከሱ ጋር ተኝች። ስተኛ እኔ እንዴት ነው ብዬ ጠየቅኳት። ስጠይቃት ስተት አድርጋለሁ ይቅርታ አድርገኝ ምናምን ምናምን አለች። ይቅርታ አለፍኳት። አሁንም ሁለተኛ ደረጃም እንደዚህ በቤት ራሱ ከጓደኛ ጋር ተኛች። አዎ፣ የጓደኛ ቁጥር ትሰጠኛለህ? ኢትዮጵያን አለው ሰጣ። ይሄ ጉድ ነው፣ ጉድ ነው። የራሳችንን ጉድ በደንብ እየሰማል። ቆይ ቁጥሩን ፈልጌ ሌላ ስልክ ላይ ፈልጌ ያውጡ ሰሰታለ። እሺ ቀጥልሽ። እና እንደዛ ሆነን አሁንም ሁለተኛ ዙርም ሲያገኛት፣ ዜናብ እኔ ካንቺ ጋር አልቀጥል እኔ አቁም ነው። አንደኛ ያገኘው ሁለተኛ ዙር ደሞ ምንድነው? እህ ሸሙሟት እየተደበቀች ነው። ሰው ሄዳ ሄዳና ከሱ ጋ ሴቶች ያስቀመጡበት ክላስ ሄዶ ተገናኘ። ከሷ ሲገናኝ ለምን እንደዚህ አረክሽ ብዬ ስጠይቃት ማለች ማለት እንትራ ይቅርታ አርገኝ ብላት ለመነች። ኦኬ አልኩና አለፉ። ሁለተኛ በኔ ክላስ ላይ እንደዚህ ሲያገኛቸው ከሱ ጋ ሲጣላ ለምን እንደዛ ሆነች? እሷ እዲስ ወላሂ ለዚህም እሷ ነች። እንደዚህ ብለ የሚጠይቀኝ ምናምን አለኝ። ኦኬ እንደዛ ከሆነ አልኩና ከሱ ጋር ተጣጠን። እኔ ቤት ቀየርኩ፣ ተለያየን ከነሱ ጋር። ከዛም በኋላ እኔ ሁለተኛም። ሄሎ ቆያ። ለምንድነው የምታቋርጠው አንተ? ቀጥል። አንተ አውራ ቀጥል። ቀጥል፣ እየሰማንክ ነው። ቀጥል። ከዛም በኋላ እኔ ሁለተኛ ከአንቺ ጋር አልቀጥልም ብያት እቃዋን በታክሲ ልጆች ታክሲ ወስዳ ስራ ቦታ ገባች። ከዛም በኋላ ብር ዙ ብር ጠየቀች። ስትጠይቀኝ ብር አብረን በልተን አብረን ጨሰናል። ከዛ ውጪ አንድ ሳንቲም ብለኔ ላኪ እኔ እዛ ሴት አዋላም አልዲከም ምንም ነገር አላረግም፣ አዲስም ነኝ። ከዛም በኋላ ላክልኝ ስትል፣ ኦኬ እሺ ፋዘር ቆርቆሮ ምናም ይሰራል ምናል ስትለኝ፣ ኦኬ ሊክ ልሻለሁ ብያት ነበር። ከዛም በኋላ እንደተው ሊክ ልጃለሁ ብዬ ሪከርድ ያስቆጥ አወሯት። ከዛም በኋላ እኔ ስር ቤት ገብቼ ነበርኩ የሆነ ሰው ተጣለች ሰው እስር ቤት ወጣው። የለኝም ብር በእጅ የለኝም ብዬ ነገርኳት። አንድ አመት ከምናምን ነው ያን ይሄንን ካወረ ማለት ነው። አሁን ከዛም በኋላ አሁን እንደገና ማጣ ከሚስቴ ጋር ማውራት ጀመረች። ሌላ አግብቷል ማለት ነው። ኢትዮጵያ ሆና ከሷ ጋር ማውራት ጀመረች። አውርታ ብርሽን ከበላ እኔ አስከፍልሻለሁ ምናም ብላ እኔ ጋር መጣ። ቁርአን እስሚለኝ ከበላይ ብሯን ክፈል። ከዛ ጓደኞች ተሰብስቦ ቁጭ ብሎ ቤት ላይ ማለት ነው አውሩኝ እኔ ቁርአን ሚላለሁ። ከፈለጋች እሷን ትምጥና ትምጣና አስሚያት ትማልቆ። ጉዳችን አያልቅም፣ ጉዳችንን በደንብ እየሰማን አያልቅም ጉዳችን ወይኔ ወይኔ ወይኔ ወይኔ ረ ቢያንስ ለኒቃቡ ክብር ምንድን ነው? አውጥታ እኮ እንደዛ መሆን ትችላለች። ባት ለብሱትስ እንደዚህ የምትሆኑ ከሆነ ባት ለብሱትስ ሀቁን ማጠብቁ ከሆነ የምር ይቅር፣ ምንም ለብሳችሁ ምንም አታመጡ። እንግዲህ ትናንት እሁድ ነበር ማለት ነው። ትናንት እሁድ ነበር፣ ብዙ ነገሮች አሉ በእሁድ ምድር። እንግዲህ እኛ በዚህ ፕሮግራም ላይ ሰርግ እንደምንወደ ታውቃላችሁ። በእሁድ ፕሮግራም ላይ ምን እየተካሄደ እንደሆነ በደንብ ተመልከቱ። እኔ ገረመኝ ነገር ቢኖር ማለት ነው፣ ሙሽራዋን ተመልከቱልኝ። እስላም ናት። እስቲ ተመልከቷት፣ አያችኋት? ምንድን ናት? አይ ማለቴ ምንድን ናት? አሸዋ የሚደልል ደላላ ሲያገባ እንዴት ነው ሰርጉ ይለያል ይለያል። ይሄ ይለያል። ና ና ና ና ባጃጁን ተመልከታችኋል። ባጃጇ ምን እየሰራች ነው? ሻማ እያበራች ነው። ድፍረቷ ደሞ ይግረም እንጂ እንዴት አምና እነዚህን ትከተላለች? ምንድን ነው፣ ብታሽቃብጠው ሙሽራውን የተሸከመች ዛራች ያለ ልጅ ነው። ቆይ ባጃጃ ምን ቤት ናት? ይሄ ይለያል። ይሄ ይለያል። በቃ እንዲህ መለየት ነው ያለባችሁ። እንዲህ ስለ ሰርግ ስል ሁሱ አግብተዋል ያላችሁኝ ማናችሁ? እነ ማናችሁ? ሁሱ አግብተዋል፣ ሁሱ አግብተዋል የምትሉ እነ ማናችሁ? እስኪ ስሙት፣ ከራሱ አፍ። አሁን የምንኖረው ዱባይ ነው። ቤተሰቦቼ ያሉት ደጋ የምትባል ሀገር ነው። ስሙ ከራሱ አፍ። ዳ ወደፊት የማሰብበት ላለ ቲክቶክ በራሱ የሚከፍለ ነገር የለም። ሰዎች የሚከታተሉ ሰዎች ግፍት የሚሰጡ ነገር ምናምን አለ ያ አለ፣ እንደ ጌም ከፍቼ መጫወት ምናምን። እሱን ሳይሆን ለዳዋ ነው የምጠቀምበት። ቋሚ ስራ የራሴ ስራ አለ። ምን አይነት ስራ ልትነግረኝ ትችላለህ? የራሴ ስራ ኢማምነት ነው። ምን ኢማምነት? ማሻ አላህ። ኢማም የት መስጂድ ነው? ዱባይ መስጅድ አህመድ መሐመድ አልሞላ የሚባል መስጅድ አለ። ዱባይ ከተማ ማሪና እዛ ነው፣ እና በዚያ ነው የሚተዳደረው። ቤተሰቦች ለምን ተዋሻላችሁ? ይሄ ሁሉ ማዋሸት ምን አስፈለገ? እኔ ከብዙ ሰው ነው የሰማሁት፣ እንዲሁ ነዋል፣ እንዲሁ ነዋል ሲባል ሰማለሁ። ግን ውሸት ነው። ተው በቃ፣ እንደዚህ አይነት ውሸት ተው። ለምን እኔ ላይ ታፈጣለ? ሀሳቡን ያመነጨው እሱ። ለድህነት ምክንያቶቹ ምን እንደሆኑ ታቃለ? አንድ ቤት ውስጥ የሸረሪ ድር መኖር ድህነትን ያስከትላል። ይሄ ይለያል። ቤት ውስጥ የሸረሪ ድር ከኖረ ድህነትን ያስከትላል። ቤታችሁን ቼክ አድርጉ። አሁን ያላችሁበትን ቦታ ቼክ አድርጉ። ደካ እስካሁን ለዚህ ነው ደሃ ያንኩት። እንደዚህ ሚስጥሩን አልነገረኝም። ቆየክ ከረፈደ ነገርከኝ። አይዞሽ ከለተ አይዞሽ አይዞሽ በቃ። ሁለት ቆሻሻን በቤት ውስጥ መተው ድህነትን ያመጣል። ምክንያቱም የሸይጧንና የጂን ምሽግ መኖሪያ ስለሚሆኑ። ጠረተው ጠረተው ጠረተው ምንድን ነው ይሄንም ወሬ ብሎ ነገሩክ። የራሳችንን ጉድ ወሬ ብሎ ነገሩክ። ሶስት ዝሙት ድህነትን ያስከትላል። አራት በማግሪብና በኢሻ መካከል መተኛት። በማግሪብና በኢሻ መካከል የሚተኛ ሰው ገና አለ ሰላት በኋላ መተኛት ድህነትን ያመጣል። ስድስት በውሸት መማል ድህነትን ያመጣል። ሰባት ሙዚቃንም ማዳመጥ ድህነትን ያመጣል። ይህ መልእክት ያስፈልጓል ለምትሉ ሰው ሁሉ ሼር አድርጉት። እስቲ ከዚህ ውስጥ እናንተን የገለጸ ነገር አለ ጣለ ከነዚህ ሰባት ውስጥ እናንተን የገለጸውን ነገር ኮመንት ላይ ጻፉልኝ። መጀመሪያ ጊዜ ለአፍሪካ የሚያስብ የአውሮፓ መሪ ተገኝቷል። እሷም የጣሊያኗ ጠቅላይ ሚኒስተር ናት። እዚህ ጋር የምትናገረው ነገር ብዙዎችን የአፍሪካ ህዝብ አስደስቷል። እንደምትናገረው ከሆነ አፍሪካ ለማሳደግ የአፍሪካ ሰዎችን ወደ አውሮፓ ማስገባት ምንም መፍትሄ የለውም። ከቻላችሁ እናንተ የአውሮፓ ሀገራት ማለት ነው፣ ይህ ሞደርን ኮሎናይዝም ማለትም ይህ ሞደርን የሆነ የቅኝ ግዛት በአፍሪካ ላይ አቁሙ ብላለች። ከነዛም መካከል እንደ ምሳሌ ያነሳችው ይህንን ብር ነው። ይህ ብር ኬ ኤፍ ኤ ፍራንክ ይባላል። ይህን ድንብር አዘጋጅታ ፕሪንት አርጋ በአፍሪካ የለቀቀችው ፈራንስ ስትሆን ማለት ነው። አሁን ላይ ብቻ አስራ አራት የአፍሪካ ሀገራት ይህንን ብር ይጠቀሙበታል። የሚገርማችሁ እዚህ ብር ላይ የተለጠፈው የተለያዩ ነገሮች የፈረንስን ታሪክ የሚናገሩ ናቸው። እናም እንደምትናገረው ከሆነ ከዚህ በላይ ሞደርን የሆነ ቅኝ ግዛት የለም ትላለች። ሌላ ደግሞ እንደ ምሳሌ ያነሳችው የቡርኪና ፋሶን ሁኔታ ነው። ቡርኪና ፋሶ አሁን ላይ በዓለማችን ድሃ የምትባል ሀገር ነች። ነገር ግን ሀብታም የሚያደርጋት ትልቅ የተፈጥሮ ጸጋ አላት። ያም ወርቅ ነው። ስለዚህ ፈረንስ ማለት ነው ይህንን ወርቅ ባት ተወስድ ባት ኖሮ አሁን ላይ ቡርኪና ፋሶ ጥሩ ኑሮ ትኖር ነበረ እያለች ትገኛለች። እና ማለት ነው ለአውሮፓ ሀገራት አፍሪካ ላይ ያላችሁን ይህን ሞደርን የሆነ የቅኝ ግዛት አቁሙ ትላለች ማለት ነው። እስኪ እኔ በተወሰነ መልኩ ቪዲዮ ላሳያችሁ። The solution is not to take Africans and move them to Europe. The solution is to free Africa from certain Europeans who exploit it and allow these people to live off what they እንደዚህ ብላ አትቆይም። በነገራችን ላይ ከዌስተርን ጋር በዚህን ሰዓት መጣረት እጅግ በጣም ከባድ እጃቸው ብዙ ቦታ አለ ነው የሚባለው። በቃ እንደዚህ ፋይት የምታረግ ከሆነ ደግሞ ትበላለህ። በመሀል በደንብ ተመልከቱ። ይሄ ሰው ምንድን ነው ያደረገው? የቀደሙ ውሃ ነው ያሳየኋችሁ። ከአትላንቲክ እና ከፓሲፊክ ወሰደ እና ሁለቱንም በዚህኛው ብርጭቆ የሚመስል ነገር ውስጥ ያደርጋቸዋል። አንዱ ፓሲፊክ ነው፣ አንዱ አትላንቲክ ነው። እሺ ሚክስ ያደርጋቸዋል፣ ሼክ ያደርጋቸዋል። ሁለቱ የሚገርማችሁ ሄዶ ሄዶ ምንድን ነው የሆነው? አንዱ ጥግ ይዛል ሄዶ ማለት ነው አንድ ሚክስ አይሆኑም። እነዚህ ወደ ቦታ ይመለሳል እሱ ሼክ ሲያደርግ፣ ተመልከቱ፣ ተመልከቱ በደንብ እያንዳንዱ ወደ ቦታ ይመለሳል። ሚክስ አይሆንም፣ ግማሽ ግማሽ ይሆናል። ምንም ያህል ሚክስ ለማድረግ ቢሞክርም ይሄኛውን ውሃና ያኛው ውሃ አንድ ላይ ሚክስ አይሆንም። ዛሬ ይሄን ይሄኛ የደረስንበት እውነታ ነው። በጣም የሚገርም ነገር ነው። ሁለቱም ባህሮች እንዳያችሁት አንዱ በአንዱ ላይ ሚክስ አይሆንም። ይሄ ባህርና ይሄ ባህር ታዲያ ምንድን ነው የሚገርመው ካላችሁኝ፣ ጌታ አምላካችን በሱረቱ ረህማን ምዕራፍ 5 ቁጥር 19 ላይ ምን ብሎ ይናገራል መሰላችሁ፣ መረጀል ባህሬን ያልተክያን አለ። ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ተመልከቱ፣ ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው ካለ በኋላ በይነሁማ ባርዛኹን ላያበያል፣ በመካከላቸው እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ፣ አንዱ በሌላው ላይ ወሰን አያልፍም አለ። እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ፣ አንዱ በሌላው ላይ ወሰን አያልፍም አይታችኋል። ሁለቱም ባህሮች የሚገናኙ ሲሆን ለቃቸው። ሁለቱም ባህሮች የሚገናኙ ተገናኝተዋል። ይሄ ባህር ከዚህ ጋር ተገናኝቷል፣ ግልጽ ነው ግን እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ፣ መዋሃድ አይችልም። ሰውየው ሁለቱንም ከዚህም ከዚህ ወስዶ ሲያዋሃዳቸው አይዋሃዱ፣ አንድ ወደ ላይ ይሄዳል፣ አንድ ወደ ታች ይሄዳል። ይሄ ግልጽ የሆነ ጌታ አምላካችን ቁርአን ከአምላክ መሆኑን የሚያሳየን ማራጀት በተጨባጭ ልናረጋግጠው የምንችለው ነገር ነውና፣ ቁራን ያምላክ ነው። ይሄንን በግልጽ መረጀል ባህረይን የልተቅያን በይነሁማ በርዘኹም ላይ ይብጊያን ከዚህ በላይ ምን የሚያምሩ ተአምራት አሉ? የሉም። አታገኝም። አደም የሚባል የወንዶች ወሊድ መቆጣጠሪያ ገበያ ላይ ሊሆን ነው። በጣም ደስ የሚል ዜና ነው። ምኑ አስደሰተሽ እናቴ? ምኑ አስደሰተሽ እስቲ ንገሪ። ከሌሎቹ ለየት የሚያደርገው ምንድን ነው? ከሌሎቹ ስለ ወንዶች ስለሆነ ነው። የሚያደርገው ምንድን ነው? ይህንን ሆርሞን አለው። ሲደረግም ደግሞ አንስትጃ ተደርጎበት ስለሆነ በጣም ህመም የለው የሆነ ነገር ነው። ውሎ በደንብ ተቀባይነት ያገኛል ተብሎ ይጠበቃልና ቫስ ዲፍረንስ የሚባል ቦታ ላይ አለ እሱ ጋር እንዳያልፍ ስፐርሙ የማድረግ ስራ ነው የሚሰራው፣ እና በቃ በጣም ኢፌክቲቭ ነው። ከዘጠና ዘጠኝ እስከ መቶ ፐርሰንት ሙሉ ለሙሉ ይሰራል ተብሎ ነው የሚጠበቀው። ስለዚህ በቃ ገበያው ማይቀበልበት ምንም ምክንያት አይኖርም ማለት ነው። ትንሽ ግን ከሴቶች ጋር በሳጨ ነገር አለ። ምን መሰላችሁ? ማንኛውም የወሊድ መቆጣጠሪያ ሴት ላይ ሲደረግ ሆርሞናል አላቸው አብዛኞቹ። ሆርሞናል ካልሆነ ደግሞ ሲገባም ሲወጣም በጣም ፔንፉል ነው። እና የወንዶች ሲሆን ግን ፔለስ ነው። አንስቲጃ ተደርጎላቸው ነው የሚደረገው። ከእንደገና ደግሞ ሆርሞናል አይደለም። ታቁሳላችሁ። ሴት ላይ ያው ፍራል ማዲያ ታወጣል፣ ሙዲ ያደርጋል ምናምንና በጣም ብዙ ሴት በቃ አደለ። ለእነሱ ሲሆን እንዲህ ነው እያለ ነው። ግን አስቡት፣ ልክ ይሄ ተሰጥቶ ማንኛውም ኮንትራሴፕቲቭ ጋር የሚቀበሩም ማንኛውም ተሰጥቶ ልክ ሴት ሙዲ እንደሚሆነው ወንዶች ሙዲ ቢሆኑ አይ ቲንክ ህይወት ሞር ከባድ የሚሆን ይመስለኛል። ወዲ ጋይስ ቲንክ? አንቺን ስላስደሰተሽ ብቻ ነው የሰማው እኔ ሰው እንዴት በዚህን ያክል ይደሰታል? ይመች ይመች። እሺ እነዚህ ተከታታይ ድራማዎች ላይ ሪያክት እናደርጋለን ነው። ምንድን ነው ምንድን

ብንጋባ ለራሱ የሚያፋታን ኮካ ነው። እዚ ልጅ ጋር ስለ ኮካው እንመለስበታለን። ሴቶች እንዴት ኮካ እንደዚህ እንደሚያካብዱት አላቅም። እስቲ ተመልከቱ። በነገራችን ላይ ኮካ የእስራኤል ምርት እንደሆነ ታውቃላችሁ? ኮካ፣ ፔፕሲ፣ ፋንታ የእስራኤል ምርቶች ናቸው። በነገራችን ላይ ፔፕሲ ራሱ የሚገርማችሁ ነገር ፔይ ኤቭሪ ታክስ ሴቭ እስራኤል፣ እንደዛ አይነት ነገር ይመስለኛል አብሪቬሽኑ። የምትከፍሉት ክፍያ እንዳለ እስራኤልን ሴቭ ያደርጋታል ማለትም ያድናታል እንደማለት ነው። ኮካም እንደዛው በጥጣ ቁጥር እስራኤልን ሴቭ እያረካት ነው። ግን እኛ አናቅም፣ እንደ ማስታወቂያ እንሰራበታለን ብቻ። እንደዚህ የምታረጉ ሰዎች በጣም እረፉ፣ እረፉ፣ እረፉ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን እስካሁን አብራችሁ ይለነበራችሁ፣ እስኪ ጠጋ በሉ ልሳማችሁ